በዓድዋ ድል በዓል እየታዩ ያሉ ውዝግቦች መጥራትና መልኩን ይዞ እንዲከበር መደረግ አለበት ብለዋል የሰውኛ ክብር ዓድዋ ፌስቲቫል አዘጋጆች አርቲስት ሚካኤል ሚሊዮንና አርቲስት ማዕዛ ታከለ። በዛሬው የሚኒሊክ አደባባይ የዓድዋ ድል በዓል አከባበር በበዓል አክባሪው ላይ ያልተገባ ወከባና ግርግር መፈጠሩ ትክክል አይደለም ብለዋል። በዓሉ የድል ታሪክ እንደመሆኑ መንግስት ጸጥታውን አስጠብቆ እንደ ሕዝብ ደምቀን በመማሪያነት እንድናከብር መሆን አለበት ብለዋል። እንዳልካቸው አባቡ የአድዋ ድል በዓል በየዓመቱ በአዲስ አበባ ምኒልክ አደባባይ ይከበራል። ሆኖም ካለፈው ዓመት ጀምሮ በተለያዩ ቦታዎች እንዲከበር ተደርጓል። የሰውኛ አድዋ ፌስቲቫል አዘጋጆች የዘንድሮውን የምኒልክ አደባባይ በዓል ስናከብር እንግልትና ወከባ ደርሶብናል ብለዋል። ስድስት ዓመት ወደ አደባባይ የምንገባበት አቅጣጫ ይታወቃል። እሱ መንገድ ዝግ ነበረ። በታችኛው ነው የሚፈቀደው ተባልን፣ በዛኛው ተባልን። የተባልነውን እየሰማን ገባል። ሁሉም ከየአቅጣጫው ስለሚመጣ እነሱ መግባት አይችሉም ተባልን እነሱን አሳልፈን እዛ ከነበረው ሰው ጋር እንደ ምንም ለማድመቅ ሞከርን። ሰውኛን ሲያይ የሚዘፍነውን ዘፈነ፣ የሚጮውን ጮኸ። ለማረጋጋት ሞከርን። ቶሎ በሉና ውጡን የተባለው ለምን? ዛሬ ትልቅ ደረጃ ስንደርስ ለዓለም አስተማሪ ልንሆን የምችልበትን ቱሪስቶቻችን መጥተው ዓድዋን የሚያከብሩበትን በዓል ማስከበር ሲገባን እኛ ራሳችን ሶስት ቦታ እንድናከብረው መደረጉ ዓድዋን ማሳነስ ነው። ከዚህ በፊት እናከብራለን እኛ ማክበር የምንፈልገው ሚኒሊክ አደባባይ ነው። በቃ አለቀ። ታሪክም ሀገርም የሰጠን ሚኒሊክ ነው። ስለዚህ በቃ ታሪክ የሰጠንን ንጉስ ድል እናከብራለን። በቃ አለቀ። ሰው ታሪኩን ሊያከብር ከመጣ ማለት ነው ሊከለከል አይገባውም አልን። ወጣን። ፈረሳችን ነጋሪታችን ይዘን በሀገር ፍቅር ወረድን። ከዛ ወደ አራት ኪሎ ዝግ ነው ተባለ። በቴዎድሮስ አደባባይ ጋዙረን እሪ በከንቱን ልንወጣ ስንል የቪአይፒ መንገድ ነው አሁንም በዚህ ጋር ማለፍ አይፈቀድም ተባለ ህዝብ በዓሉን በማክበሪያ ቦታው ተረጋግቶ ማክበሩን መነፈግ የለበትም የሚሉት የበዓሉ አዘጋጅና ተሳታፊዎቹ በአሉም ካጤ ምኒልክና ከንግስት ጣይቱ የሚነጠል አይደለም ይላሉ አድዋ መከበር ያለበት አድዋን ከሚኒሊክ አድዋን ከጣይቱ ለመለየት የሚደረገውን ሁኔታ እኔ አልደግፍም የኢትዮጵያ ህዝብ አይደግፍም ሆን ተብሎ ቆራርጦ ቆራርጦ ቆራርጦ ከቤቱ እንዳይወጣ በመሃል ቆርጦ ሰውን አስለፍቶ ያጤ ምኒልክ ስም ሲነሳ የሚከፋው አለ እቴጌቱ ስም ሲነሳ የሚከፋው አለ እኛም ስማቸው ሳይነሳ ይከፋናል እና ነገሩ ሊሆን የሚገባው ማለት ነው ስማቸው መነሳቱ ትክክል ነው ወይስ አይደለም ነው አድዋን ድል ካላመጡት እንተዋለን። ለምን ይከፋዋል በማይረባ ትርክት ተይዞ ለምንድን ነው የሚከፋው ወደ 4 ኪሎ ተብሎ እንደገና ሲገባ ጊዮርጊስ ጋር የሆነው በጭስ ምናምን የወደቁ ሰዎች እንዲያይም በጣም ይረብሻል። ክብር ዓድዋ ፌስቲቫል ብለን ይሄንን በባዶ እግር የተሰኘውን ፌስቲቫል ስንጀምረው የዛሬ ሰባት አመት መሆኑ ነው ትውልድ ሊማርበት ይገባል፣ ልጆቻችን ታሪካቸውን አውቀው ሊያድጉ ይገባል ብለን ነው የጀመርነው። ያኔ ማንም አልነበረም። አምና የኔ የሚባል ነገር ተጀመረ፣ ጥሩ ነው። የሁሉም እንዲሆን ነው የተሰራበት ስራ። ዘንድሮ ደግሞ የኔ ብቻ ከሆነ አልገባንም። ዓድዋ የህዝብ ማንነትና ወሰንም ነውና መከበር አለበት ብለዋል። እዚህ ዓድዋ ድል የሰራዊት ብቻ አይደለም። ሲጀመር ሰራዊቱን ከህዝብ ነው የሚወጣው። ሌላ ምን አለው? ይጠብቅስ የቆመው እሱን አይደለም ወይ? እኔ አገር አይደለም። የሶስት አመት ልጄ ላይ ጭስ የሚጥለው ምን ስለሆነ ነው? እሱ በደስታዬ ቀን በክብሬ ቀን እሱ ጠበንጃ ታጥቆ እኔ ምንም አልያዝኩም አይደል እንዴ? የመንግስት ወንበር እንንካለን እንዴ? መንግስት በወንበር ከመጡበት፣ አዎ ልክ ነው መቼ በወንበር መጠን እኛ በክብሩ ነው። እንደውም ለመንግስት ለወንበሩ እንደውም ወገሱ ነው። ነገ እንዴት ሊከበር ነው? ዛሬ እንዲህ አድርጎ አልፎ ሰው ንቆ አልፎ ያለፈ መቼ መጨረሻው ምን ሲሆን አየን እንዴ? እዚሁ ባይናችን በእኛ እድሜ አድዋ ድልድይን እንዴት አናልፍም እኛ የሄዱበትን ማለት ይቺን፣ እንዴት አትንቀሳቀሱ ይባላል? ዛሬ ስልጣን ላይ ያሉት ከዚህ በፊትም ላይ ስልጣን ላይ ያሉት መንግስታቶች በዛ ደም ጽናት ቆመው ነው አገር እየመሩ ያሉት። ይህንን ታሪክ የሚረሱ ከሆነ ታሪክ ራሱን ይደግማል። ስለዚህ ማለት ነው በቃ ትብብራችንን ማለት ይሄ የማንነታችን ጥያቄ ነው። ወሰናችን ነው። እኛ እንደ ሰው ወሰናችን ነው። አድዋ እና ወሰናችን ለምን ይነኩታል? እንደ ህዝብ ለምን አንቆጠርም? እኛ እውነትን ይዤ ለምንድን ነው የሚከፋኝ? ሺህ ሚሊዮን ገዛ ብዙ እንሆናለን። አለም አለም ያከብረዋል።